ሶሻል ሚዲያ ነው አሁን። ነገ እነሱ ቢታረቁ ተስማምተው የሚኖሩ ሰዎች ናቸው። ስንት ሰው የተጣሉ፣ የተሰዳደቡ፣ የተረጋገጡ ተስማምተው እያየሁ ነው በሶሻል ሚዲያ። ማንም በሶሻል ሚዲያ ጠላቴ የለም እናቴ። ስለዚህ አንድ ነገር ማወቅ የምትፈልገው እኔ እሷን ሜንሽን አላረኩም። ብሩም እንዲመለስ እንደማይቀድም ተናግር ያለው እንደማይመለስ አቅ ነበር። ግን እኔ ጋር የምሰራባቸው ሰዎች ፑሽ እያደረጉኝ ስለሆነ ሰላም ስላጣው ተበልቶ ሶሻል ሚዲያ ላይ እንደቀረ እንዲያውቁልኝ ነው ለእኔ ምዘኑልኝ። ገባችሁ እኔም ከዜሮ ተነስቼ አፈር ልሼ እንደባብ የተነሳው ሰው ነኝ። ሶሻል ሚዲያ ላይ እዩኝ፣ ወቁኝ ብል ኑሮ ቀላል ነው ለኔ። አልኳችሁ፣ ቀላል ነው፣ ግን እሱ አይደለም የሚያስፈልገኝ ለኔ። በዚህ ሰዓት አንገቴ እንደ ፍቼ የምሰራበት ሰዓት ስለሆነ ነው እንጂ ወቁኝ፣ እዩኝ ብል በየገስቱን ጠለጠል ነበረ። ያን አይደለም የኔ ጉዳይ። ቁጭ ብዬ ወንበሬን ገዝቼ ጌም የምጫወት ነበረ። ለመታወቅ ኢትስ ቬሪ ኢዚ። በመልካም ነገር መታወቅ ነው ከባዱ እንጂ ለመታወቅ ይ ሲሰድቡ ሲሰድቡ ሲደርቡ ኑረውቁ የኢትዮጵያ ሕዝብ ሾርት ሜሞሪ ነው። የኔ ማሬን ወለላ ሲላቸው ነው የሚውል። እሱ አይደለም የኔ ጉዳይ። ብርቄ አይደለም ብያለሁ። ግን እኔ የእሷን ስም ሳይሆን ያነሰው በመሃል ለሽምግልና የገቡትን ሰዎች ነው ይጠየቁልኝ። እናንተ ናችሁ እንሰጣለን። ቪዲዮ አጥፊ ያላችሁ ከእሷ ጋር ረዴ ጨርሰናል ብያለሁ። ማስረጃ አቅርበሻል። ነገሩን እዚህ ጋር ሁለኛ እንደውም በጣም ግልጽ እያደረግሽልን ደስ በሚል ሁኔታ ለህዝቡ እንዲገባው እያደረግሽ ነው። የሄድሽበት ግለሰብ ከምላስ ውጪ ምንም ማድረግ እንደማይችል እየነገርሽን ነው። ለዛ ደግሞ በጣም እናመሰግናለን። አዘርዋይዝ ምንድነው ያለው ነገር መሰለሽ አንስተሻል፣ ቴሌግራሞቹን ለማሳየት ሞክረሻል። እኔ ቪዲዮ ሪካርድ ነበረኝ በእሷ እንደሆነ ከእሷ ጋር እንዳወራሽ ሁሉን ነገር እንደጨረሽ ያሳየሽው ማስረጃ አለን ያ በቂ ነው። ግዴታ ስሟን መጥቀስ አይጠበቅብኝም ላልሽው እዛ ጋር እየጠቀሱ ሲራገጡ የነበሩ ብዙዎች ነበሩ። ግን ዋናው ነጥብ እኔ የምፈልገው አሁን የተናገርሽው በጣም ደስ ያለኝ ያ እንደዛ ሲጎርር ያዙ ይልቀቁኝ ሲል የነበረው ሰውዬ ምንም ማድረግ እንደማይችል ከወሬ ውጪ አንቺ አንዷ ማሳያ ነሽ። ቲንክ አዎ፣ እኛ ደግሞ አንድ እኔ እዚህ ጥያቄ አለኝ። አንድ ጥያቄ እና እኔ አዳምጪሻለሁ እና እኔ አንቺ በተናገርሽ በነገ ጠዋቱ እጅግ በጣም ያሳዘነን እኛ ኮሜንት ላይ በጣም ሰድበው እኛን ያልሽ ምክንያት በምን እንደሆነ ልንገርሽ፣ ላስረዳሽ። እኔም ደግሞ ማለት አንቺ በተናገርሽ በነገ ጠዋቱ ልጇን አመጡና አስከሬን የአስከሬን አበባ አድርገው የዛን ሰዓት እርግጫ ጀመሩ ቀባሽ። አንቺ ግን ገብተሽ እዛ ተነጋግራችኋል፣ ሀሳባችሁን ተሳታታችኋል። ከዛም አልፎ ተርፎ ምንድነው ስሙ ምንድነው የምልሽ ይሄ ሌላ ሰው እንደወሰደው ስሙን ጠቅሰው እልሻለሁ። አንቺ ግን ምን አመጣሽ? የውራጌ ምናምን ስም ነው ስትይ በጣም ነው የደነገጡት። ህዝብ ሀቡን ብቻ አይደለም የነካሹ፣ የሙስሊም ስም ነገር ነው። የውራጌ ነው ስትይ ብሔርን እየነካሽ ነው። ገባሽ? አየሽ? አንቺን ወስደው የት ነው የጣሉሽ? አዘቅ ውስጥ ነው የከተቱሽ። ግን ሰው ይረዳሻል። ሰው ተረድቶሽ ነው እንጂ ዝም ያሉሽ። እንደተናገርሽማ ቤቴ እንዳሳሳቱሽማ ህዝብ ይነሳብሽ ነበረ። ግን አንቺ ምንድ ነው በቀንነትሽ አውቀው በውስጥ እሷን ስለሚጠሏት ነይ ብለው ጠሩሽ። አዎ በውስጥ አውርቶሽ ጠሩሽ። ዛሬ ግን ሀቁን ስላወጣሽልን እጅግ ነው የምናመሰግነው። እኔም እሷን ነበር የምፈልገው። እኛ ሀቡን የምንከተላት ያለ አንድ ነገር አይደለም። ሀቡ ስንከተላት ማስረጃ አላት። በጣም ስርዓት ያላት፣ ርስፔክት ያላት ብሄር ምን ጎሳ እማትመርጥናት ስትረዳም ስታስገባ እኛ ሀፕ ፕሮፋይል የምናረጋት ከእግዚአብሔር በታች አዎ ከእግዚአብሔር በታች እሷ መላእክትናት ይሉ እኛ ከእግዚአብሔር በታች ስለምናምናት። ለምን ብት ለእኛ ብዙ ነገር ቀይራናለች። ገንዘባችን እንዳይበላ አድርጋናለች። ብዙ ነገር አድርጋናል። በቃ ጠንካራ እንድንሆን አድርጋናለች። ዛሬ ሰውን እያንዳንዱን ሰው ስትገቢ እያንዳንዱን ነገር ያለ ማስረጃ ያለ መረጃ እንደማይሆን አስተምራናለች። ያ ስለሆነ ነው እንጂ አንቺን እኛ መቼም ቢሆን እህታችን ነሽ፣ አንጠላሽም። እኛ የሰው ጥላቻ የለንም። የንግግር ጥላቻ ነው ያለ። ያ ብቻ ነው ያለ። እሺ ቤቴ፣ በመጀመሪያ ደረጃ ሁላችሁም ነጋዴ ስትሆኑ ከሶሻል ሚዲያ ራቅ ማለት አለው ራቅ ማለት ያለባችሁ ዴታ እናንተ ኦፍ ኮርስ የምትሸጡት ኦንላይን ላይ ነው። የምትሸጡት ደግሞ እዚህ ሀገር ላሉ ዜጎች ነው። እዚህ ሀገር ያሉ ዜጎች ደግሞ ኢትዮጵያኖች ናቸው። እርስ በርስ ተከባብረን ስለሆነ መግዛትና መገዛዛት ያለብን እኛ እኮ ሞለ ሄደን ገዝተን ሞለ ሄደን ገዝተን እኮ በስትክክል ከኢንሹራንስ ጋር ከምን ጋር ከምን ጋር ይሰጠናል። እኛ እኮ ከእናንተ ጋር መጥተን የምንገዛችሁ እናንተን ሰፖርት ለማድረግ አንድ ሰው ሰው ሀገር ላይ ሲሄድ የሰው ቤት ሰራተኛ መሆን ስላለበት ብቻ ሳይሆን ለካ በሰው ሀገርም ትንሽ ነገር ተከፍቶ ተሰርቶ ትልቅ ደረጃ ይደርሳል በማለት በማሰብ እናንተን ለማበረታታት ነው እንጂ ሞል ውስጥ ካለው እቃ በምንም የማይተናነስ ነገር ነው እናንተ የምትሸጡት። ግን ያንን ነገር ስታደርጉ ሰው ላይ ሳይሆን እራሳችሁንና እራሳችሁን ነፃ አድርጋችሁ ለሚሰድባችሁም፣ እሺ እግዚአብሔር ይስጥ ልኝ ያመሰግናለሁ ቤት የመጠክ ስለተናገር እግዚአብሔር ይስጥ ላይ ብላችሁ ክፉ ነገር መነጋገርም ሆነ ማለት ከሰው ጋር መነካከት አያስፈልግም። እነዛ ሰዎች የሆነ ነገር ቦታ ላይ ያስገባችሁ እና ከህዝቡ ጋር እናንተ የሆነ ያጨምላልቋችሁ ልቋችሁና ከዛ እነሱ ጥለዋችሁ ይሄዳሉ። ከዛ ምንድነው ነው ሌላ ቦታ የሄዱና ደግሞ ከሌላ ሰው ጋር ያነካኳቸዋል ማለት ነው። ስለዚህ እናንተ ነቃ ደንገጥ ብላችሁ ማድረግ ያለባችሁ ምንድነው ስራችሁና ስራችሁ ህዝቡንና ልጆቹን አክብራችሁ መስራት ብቻ ነው። ከዛ በተረፈ ቴሌግራም ላይ እየሄዱ የሚበሉ ልጆች የራሳቸው ጉዳይ። አንቺ በስትክክለኛው መተሻቡዬ እኔ አንቺ ጋር ማስወቂያ እኔ የሆነ ጊዜ ሰምቼሻለሁ የሆነ ቤት እኔ በእናታችሁ ሀቡ ቤት አስገቡኝና፣ ማስታወቂያ ላሰራ ስትይ እንዲህ ሀቡ እኮ ሀምሳ ሺህ ብር ታስከፍላለች። እንዴ ምን ችግር አለው? ሀምሳ ሺህ ብር እኔ ስራ ከታወቀልኝ፣ እኔ ከታወቁኝ፣ እኔ መልካም ነገር ካገኘሁኝ እከፍላታለሁ ብለሽ ስትይ፣ ኦኬ በቃ ሂጂ፣ እሷ ጋር አስተዋውቂታ። ይሄንን ነገር የምታስታውሽ ከሆነ ማለት ነው ረጅም ጊዜ ሀቡ ጋር ከመግባትሽ በፊት ነበረ ሰምተናል። ከዛ ስትመጪ አበረታተን ምናምን ምናምን እሷ ቤት የገባ ሁሉ በቃ ኢቨን አስተዋውቃ ሳይሆን ሳታስተዋውቅ ራሱ ዝም ብሎ ገስት ላይ ገብተው ራሱ ከወጡ በሁለተኛው ቀን ላይቭ ሲከፍቱ ከአስር ሰው በላይ ነው ቁጭ ብሎ የሚያያቸው ዳት ሚንስ በቃ። ልቧ ንጹህ ሆኖ ስለሆነ ነው። ማስከፈል ደግሞ የምትፈልገውን ሰው ማስከፈል፣ የማትፈልገውን ሰው ደግሞ አለማስከፈል መብቷል። ጋር ገባሽ አለ ቤትዬ። ስለዚህ አንቺ ስራሽን ስትሰሪ ነፃ ሆነሽ መስራት አለብሽ። ከማንም ጋር መነካካትም ሆነ መነጋገር የለብሽም። ማንም የራሱን ቢዝነስ እና የራሱን በር ብቻ ነው የሚከፍተው። የአንቺን ቤት የሆነ ነገር ብትናገር፣ የሆነ ነገር ብታደርጊ አንቺን አብጠልጥለው አሳብደው ከዚያ ሀገር ያስጠፉሻል እንጂ ጥሩ ነገር አይሰጡሽም። ስለዚህ ነጋዴ ስትሆኑ በተቻላችሁ መጠን ራሳችን ኮንትሮል አድርጋችሁ የስራችሁ ላይ እና ስራችሁ ላይ ብቻ ነው አተኩራችሁ መስራት ያለባችሁ። ነይ እዚህ ቤት እንደዚህ ትፈልጊያለሽ፣ ነይ እዚህ ቤት እንደዚህ መሀላ ስጪ፣ ነይ እዚህ ቤት እንደዚህ ቃለ መጠይቅ አያገባኝም። እኔ ነጋዴ ነኝ። የማገለግለው ህዝቤ ነው። ዳት ሰው እሺ ቤት እና መተሽ በስርዓት ስለተነጋገርን ሀሳብሽን ስለቀለስ ከልብ እናመሰግናለን። በርቺ፣ እናበረታታሻለን። እኔም በጣም አመሰግናለሁ። እኔ እኮ የምታስታውሱ ከሆነ አንድ ጊዜ ባለት ብዙ ልጆች ብር እየተበሉ ራሳቸውን እያጠፉ እያበዱ እንደዚህ እንደዚህ ሲሆን መጥቼ በፈቃደኝነት ራሴ ፕሮግራም አስዤ ገብቼ ስለማከብራት ነው ገብቼ ተናግሬ ለእህቶች ትምህርት እንዲሆን ነው ሰው ብር ቢበላም ከዜሮ መነሳት ይቻላል፣ ተስፋ ለመቁረጥ ነው ብዬ ሶስት ሀሳብ ተናግሬ ወርጃለሁኝ። እንደው የምታስታውሱ ከሆነ ማለት ነው ከዛም በኋላ ነው ከሀቢባ ነው ቁጥሩ ነው የተቀበልኩት የመሲን ቁጥር ተቀብዬ እንደዛ የሆነው አሁን ስለ ብሩ እኮ አይደለም እኔ የተረዳችሁኝ ተረድታችሁኛል ተስፋ ነው እንጂ ምንም ማጥራት አያስፈልገውም በቃ ጨርሰናል አባቴ እኔ አሁን ደግሞ ገባህ፣ አውርቻለሁ ረመዳን ስለነበረ ተብሎ ነው። አሁን እኮ ኦልሬዲ እኮ ብሩ የበላው ሰውዬ ተገንቷል ስላሉኝ እሱ እንዲጠራልኝ ከመፈለጋን ያን ደግሞ ይቅርታ፣ ቆይ አንድ ኢፒቲ ሀብለ አሁን እኮ ታወራ ተረታችኋታል። ሀቢባ እንዳልበላችሁ ገንዘቡን ሌላ ሰው እንደበላው እኮ እየተናገረች ነው። ስለዚህ የኛ እናት ነፃ ናት። እና አውቀው ነው በውስጥ ጽፈውላት፣ አውቀው ሀቢባን ለመጣል ጠሯት። ቤቴ ያንን ሀሳብ ተናገረች የተሰማትን እንጂ ሀቢ እቺ ቤቲ እነሱ ጋር እንዳልሄደች ነው የምትናገረው። ገባችሁ? እነሱ ናቸው በውስጥ ነይ ብሎ የጻፉላት። ልክ እንደዛ ዩቲብ ላይ እየፈለጉ ሀቢባ እንዳቀር ስታቀርብ ማንኛውም ሰው ስታቀርብ ዩቲብ ላይ ፈልገው እንደሚያስገቧቸው፣ ዩቲብ ላይ ፈልገው ስሟቸውን ፈልገው ቲክቶክ ላይ ፎሎ ያደርጓቸው እና ኑ ስጡ እንደሚሏቸው፣ ያው ውድቀቷን የሚፈልጉ የሀቡን ውድቀት የሚፈልጉ ሰዎችን እንደዛ እነዛ ናቸው፣ እነሽቲ ናቸው ያመጧት። እሷም ደግሞ ያው ባለፈውም ይቅርታ ስጠይቅ ሰምጫ አይቻታለሁ። ቤቲ አሁንም ነጻናት እናታችን እኛ አንድ ማወቅ አንድ ማወቅ የምትፈልጉት ነገር ምንድን ነው? እንድታውቁልኝ የምፈልገው ላይክ ዲ ሀቢባን ፕሮፋይል አርጌ ባልዞር የሆነ ነገር ባላረግ ስራዬን ስለማስተዋውቅ ነው እንጂ ለእሷ ቅንጣት ታልጥላቻ እንደሌለኝ እንደሰው የምትሰራውን ነገር እንደማበረታታ ማለት መጥፎ ኮሜንት መጥፎ ነገር ለእሷ እንደማላስብ እኔ ለእሷ አይደለም ለማንኛውም ሰው እንደዚ አይነት ሜንታሊቲ የለኝም። በጣም ነው ደስ የሚለኝ። ከዚህ በፊትም በፈቃደኝነት ራሴ ቤቷ ገብቼ ተናግሬል። ብጠላት ኑሮ ወይም ደግሞ ሕዝቡ ይማርበታል እሷ ቤት ያሉ ልጆች ባለን ኑሮ ማን አስገደደኝ? ራሴ እኮ እኔ በፈቃደኝነት የሄድኩት አይደል እንዲ። ስለዚህ አንዳንዴ ሚዛናዊ እንሆን። እኔም ካለሁበት ችግር የተነሳ ነው። አንድ ሺ ሁለት መቶ እኔ ለብዙ ሰው የምሰጠው ብር ሊሆን ይችላል፣ ግን እነሱ አበሻ ስላልሆኑ አፋጠጡኝ። ለማስታወቂያ ያብሽ ከሀገሮች ዜጎች ጋር ግን ብሩን ምንድን ነው የምታረጊው? አለኝ ወንድምየው ማለት ነው ሲለኝ በጣም ፊል አደረኩና፣ እንድትጠየቅልኝ የፈለጉ መች እሷ እሷ አይደለችም። እሷ ጋር እኮ ተነጋግረን ጨርሰናል። ሌላች ሰዎች ናቸው። እናስመልሳለን ብለው ቃል የገቡልኝ ያስጠየቁ እነሱ ነው። መጥተው የተናገሩ ራሳቸው ያስጠየቋቸው ሰዎች ናቸው እንጂ እኔ እሷን ስሜንሽን አላረቁ በእኔ ምክንያት ግን እንድትሰደብ ሆኖ ከሆነ ግን ይሄው በጣም ይቀርታል። ምክንያቱም እኔ ምንም እኔ ከዛ ብር ጋር ከተያያዘ ጉዳይ ነፃ መውጣት ነው እንጂ እኔ የማንንም መውደቅ የምመኝ አይነት ሰው አይደለሁም። አንድ እንድታውቁልኝ የምፈልገው ማለት ነው። ምክንያቱም እኔ የማንንም ውድቀት አልፈልግም። ማንም ሰው የተጻፈለትን እንደሚኖር አውቃለሁ። ማንም ሰው እግዚአብሔር ያለለትን ነው። እኔ ማንንም መጣል ማንሳት አልችልም። ምክንያቱም ምንም አቅም የለኝም። ስለዚህ ማወቅ የምትፈልጉት እኔ የእሷ ምናልባት እንኳን ጠልቻለሁ ቢባል የምታመጣው ሐሳብ ላይ መቸኝ ይችላል እንጂ ሀቢባን በሀቢባነቷ ነው መቼም አልጠላትም። ሰው አልጠላም። ምን ሐሳቧን ምናልባት አልባት የማይመች ሐሳብ ከሆነ ሐሳብ በሐሳብ ትሞግታላችሁ። ይሄኛው ሐሳብ ባይሆን ምናምን ልትሉ ትችላላችሁ። እንደ ሰው ከዛ ውጭ ግን የእሷ አንድን ቅንጣት አልጠላቸው የለብኝ የእሷን ውድቀት የምፈልግ ሰው አይደለም። እቲ ልንገርሽ አሁን መግባት ከቻልሽ ማለት ነው። ራሷ ይቅርታ ጠይቃት ትሻለ ባንቺ ብዙ ነገር ትብላለች። ለምን መሰለህ እሷን ይቅርታ ማልጠይቃት ለምን መሰለህ፣ እኔ እሷን ሜንሽን አድርጌ የተናገርኩት አንዳችም ነገር ስለሌለ፣ ግንኙነቴ ከሌሎች ሰዎች ጋር ስለነበረ እሷን ስሟን አንስቼ ወዛ ጉዳይ ስሟ እንዲነሳ አላደረግኩ። ምንም ይቅርታ የሚያስጠይቅ ነገር የለውም። ለመሰለ የበደለኝነት ስሜት ከተሰማኝ ከከበደኝ፣ ራሴ ነፃ ለመውጣት ስለምፈልግ ለሰው ብዬ ሳይሆን ራሴን ፍሪ ማድረግ ስለምፈልግ ራሴን ይቅርታ የምጠይቅ ኮሜንታተሮችን እና የቤት የሚመጡትን የተናገርኩ ስለመሰለኝ፣ እንቅልፍ ስለነሳኝ፣ ውስጤ ስለተጨነቀ፣ ቤተሰቦች ፑሽ ስላረጉኝ፣ ስለዘጉኝ፣ ስለጨነቀኝ ይቅርታ የኮሜንታተሮች ሪፕላይ እያደረግኩ ለመለሳችሁት ነገር ስለመለስኩ ይቅርታ ብያለሁ። ግን በእሷ ላይ ምንም የከበደኝ ነገር የለም። ምክንያቱም ስሟን አንስቼ ምክንያቱም ውስጤን ራሴ አውቀዋለሁ። ምንም እሷን ለመጣል የሄድኩበት አንድ እርምጃ እንደሌለ ውስጤ ያምናል። የእኔ አባት ጉዳዩን ከእሷ ጋር ጨርሰን ሌላ ሰው ነው

መጣት ለማንኛውም፣ እሱ አይፈለገችው ፕሊዝ። ግን ምንድን ነው የምታስደርጊ? ነው ኧረ ተይ ውጪ። ወይዬ እንዴት ነሽ? ሰላም ነው? ሄደሽ ይቅርታ ካልጠየቅሽ እዚህ ቤት ምን ትሰሪያለሽ? ምን ትሰሪያለሽ እኮ አሁን እኮ ኦፍ ኮርስ እኛን ይቅርታ መጠየቅን እኛን አይደለም። የበደልሽን የበደልሽን እናታችን ነው። እናታችን ሄደሽ ይቅርታ መጠየቅ ምን እንዳለ። እንደዚህ በጣም እንትን የሆነ መጥፎ ነገር የሚያስቡ ካለ ገበያቸውን እኮ መዝጋት እኮ ይቻላል።

በሉ ሰላም ዋሉ። ብር በቅጥቁ ሊሰበስበው ሰላም ዋሉ። በቃ ትግላችን ቀጠለ ነው። ሁሉም ይመጣሉ። ስለዚህ እያራራችሁ አስተያየት ነው። እኛ ከሆነ ነገር በየቤቱ ይቅርታ ማለት ጥቅም የለውም። አንድ ሰብሰብ ብለን የምንገናኝበት ቤት አለ። እዛ ሄዳ አስረድተ ይቀርታል እዛ ሄደሽ አስረድተሽ ይቅርታ ጠይቂ። ቻው፣ እሺ። መልካም ቀን ይሆንላችሁ። ምን አልሽኝ? መስዬ ሂዱና ታብታው አድርጎ። ቻው